ልባችን የሚያፈራውን መልካም ፍሬ ትተን ነፍስያችንን የምንከታተላት ከሆነ ጉድ እንሆናለን። ነስአሉላህ አል ዓፊያ ይጠብቀን። አዎ፣ እስቲ ዛሬ ስለ ኩራተኛ፣ ስለ እብሪተኛ እና ስለ መሰሎቹ እንነጋገር። በሶስት ምሳሌዎች እናየዋለን። በሶስት ምሳሌዎች እናየዋለን። የመጀመሪያው የመጀመሪያው አንድ ሰው አንድ ሰው ተራ ላይ ላይ ከወጣ፣ ኦኬ ወይ ደግሞ ወደ ላይ ከወጣ እንበል። ወፍ በወፍ ምሳሌ እንውሰድ። ወፍ በሮ በሮ በሮ በሮ በሮ በሮ ወደ ላይ በሄደ ቁጥር ምን እየሆነ ሄዳል? በአይናችን እይታ ለምሳሌ እኛ ጠገብን ያለው እንበል ጆፌ አሞራኖ እንበል ትልቅ ነው፣ ግዙፍ ነው አይደል? ኦኬ ተነሳ ክንፎቹን ዝርግት ሲያደርግ ትልቅ ነው። ወደ ላይ ሄደ ወደ ላይ ሄደ ወደ ላይ ሄደ ወደ ላይ ሄደ ወደ ላይ ሄደ ወደ ላይ በሄደ ቁጥር እንዴት እየሆነ ይሄዳል? እያነሰ እያነሰ እያነሰ ይሄዳል። እሱም ከላይ ወደ ታች ሲመለከት እኛን ጥቃቅን ጉንዳኖች አድርጎንም የሚያየን ልብ በሉ አሁን ለምንድን ነው ይሄ ምሳሌ ሚኮራ ሰው ራሱን ከፍ ከፍ የሚያደርግ ሰው ሰዎች እንደሚንቁት አያውቅም ወይ ያውቃል ነገር ግን ኩራቱ ልያሸንፈዋል በሀብቱ ሊሆን ይችላል የሚኮራራው በስልጣኑ ሊሆን ይችላል በማኅበረሰብ ውስጥ ባለው ትልቅ ቦታ ሊሆን ይችላል አላህ እሱም ልዩ ባደረገው ነገር በላጭ ባደረገው ነገር ሰዎች ላይ መኩራራት ሳይሆን ወረድ ማለት ነበር የነበረበት። አልሐምዱሊላህ ያ ረቢ አንተን የሰጠኸኝ፣ ያ ረቢ አንተን ያደረክልኝ፣ ያ ረቢ አንተን እዚህ ደረጃ ያደረስከኝ ብሎ ወረድ ብሎ ሰዎችን ምን ማድረግ ነበረበት? ከዚህ በፊት እንዳወራ ነው ሰዎችን ሊከድምበት ይገባ ነበር። ይሄ ነው ሽኩሩ። የአላህን ኒዕማ መሸከር ማለት እኮ ይሄ ነው አው ይሄ ማህበረሰብ እኮ አንዱ መሐንዲስ፣ አንዱ ፖሊስ፣ አንዱ ትራፊክ፣ አንዱ ዶክተር፣ አንዱ የቢሮ ሰራተኛ፣ አንዱ የምን ሰራተኛ ሆኖ ነው አንድም የሆነው ነው የሚትሳ አንዱ ሁሉም እኩል መሆን አይችሉም። በእጅ ምሳሌ ሰጥተናል ከዚህ በፊት። ይሄ እጅ አምስት ጣቶች አሉ። አምስቱም ጣቶች የተለያየ ቁመት፣ የተለያየ ውፍረት፣ የተለያየ ቦታ፣ የተለያየ ስራ አላቸው። ነገር ግን አንድ ላይ አንድን ነገር ሲይዙ ጠንካራ ይሆናሉ። ነገር ግን አንዱ ቢጎድል ጥንካሬው እኩል አይሆንም። ከነዚህ መካከል አንዱ ቢጎዳ ሀይሉ ቢያንስ 50 በመቶ ይቀንሳል። ይሄንን አስታውስና ዝቅ በል ወረድ። ወደ ላይ ከተነሳ በራቅ ከፍ ባልክ በተኩራራህ ቁጥር እያነስክ እየተናነስክ ዝቃጭ እየሆንክ ትሄዳለህ። ነስአሉላህ አልዓፊያ። እንደዛ እንዳናረግ እንደዛ እንዳናረግ ስለዚህ ምሳሌው ወደ ላይ እየበረረ በሄደ ከፍ ባለ ቁጥር ወፍ እያነሰ እንደሚሄድ ሁሉ አንተም እየተኩራራ እየተኩራራ በሄድክ ቁጥር ሰዎች ዘንድ ያለህ ቦታ እያነሰ እያነሰ ቦታ አልባት ትሆናለህ። በኋላ ላይ እገሌ ትባላለ። እገሌ ተዉት። ሰዎች የሚፈሩ እንዳይመስልህ ሰዎች የሚያከብሩ እንዳይመስልህ። ሰዎች ያንተን ተንኮል ሽሽት ነው እንጂ ቦታ የማይሰጡ

ልዩ አንተን የሚያደርግ ነገር መሆን የለበትም። ማለትም በኩራት አላህ ሱብሓነሁ ወተዓላ ይጠብቀን። ሁለተኛው ምሳሌ የምንመለከትበት ኩራተኛ ተራራ ላይ ሆኖ ሰዎችን ሲመለከት ወደ ታች ትናንሽ ሆኖ ያያቸዋል። ተራራ ላይ ሆኖ ወደ ታች ሲመለከት ትናንሽ ሆኖ ነው የሚያያቸው። ልብ ያላለው ነገር አለ፣ ልብ ያላለው ነገር አለ። እነሱም ታች ሆነው እሱን ወደ ላይ ሲመለከቱት ጥንጥዬ እየሆነው ነው የሚያዩት። እዚህ ግባ አይባልም ማለት ነው። ምሳሌው ይሄ ነው የተፈለገበት ፋይዳ፣ ቢስ ነው ማለት ነው፣ ብናኝ ነው ማለት ነው። እንደዛ ትሆን ነው ዋናው ነገር መልእክቱ፣ እንደዛ እንዳትሆን እንደዛ እንዳትሆን። እንደዚህ አይነት ሰው ለኡማው ማይጠቅምም፣ ለቤተሰቡ ማይጠቅምም፣ ለራሱም ጥቅም ቢስ ነው የሚሆነው።

የሙእሚን ባህሪ ምን አይነት መሆን እንዳለበት ደስ በሚል አነጋገር ነግረውናል። ለስቱ ክበን ወልልክቡ የክደዑኒ እኔ ሞኝ አደለውም ቂል አደለውም ጅል አደለውም ጅሎችም አያጃጅሉኝም አያሞኙኝም ነ ያሉ። ስለዚህ እንዳትታለል፣ ሰዎችን እያሞኘህ እንዳይመስልህ፣ ሰዎችን እያስፈራራህ ስትንቃቸውና ወደ ታች ስትመለከታቸው ማለት ነው። እንዳይመስልህ ሰዎች ለአንተ ያላቸው ቦታ እያነሰ እያነሰ እያነሰ እያነሰ እየወረድክ እየሄድክ መሆንን እንዳትዘነጋ። አላህ አያምጣውና የአላህ ሱብሓነሁ ወተዓላ ፈተና ቢመጣብህ አንድ ሰው ዞር ብሎ እንደማየህ እንዳትረሳ ለምን ስልጣን ለማንም ዘላለማዊ አልሆነም። ለፊርኦን ሆነለት አልሆነም። ባህር ውስጥ እኮ ነው የወደቀው። ባህር ውስጥ እኮ ነው ውሃ የበላው። እሱ ከኔ በታች እነዚህ የሚፈሱ ወንዞችን አታዩ? ምን ያለው አላህ ሱብሓነሁ ወተዓላ በላዩ እንዲፈሳ አደረገው? ቃሩን ሀብቱ የትም አላደረሰው ኮራ ተኩራራ፣ በሰዎች ላይ ነዐም ያ ሁሉ ሀብት እሱ ሰዎች ላይ ተኩራርቶ ዝቃጭ አርጎ ለያያቸው። እኔ ከራሴ ያመጣሁት ነው በእውቀት ያገኘሁት ነው ያለው፣ ሀብት አላተረፈውም። ምድር ዋጠችው። ማትረፍ ቻለ? በሀብቱ ራሱን አተረፈው? አዳነው? ከአላህ ስብሓነሁ ወተዓላ ቅጣት ውጭ አደረገው? አላደረገውም። እንደዛ ሁሉ ያንን ስራውን ይዞ ሄዷል። ይመጣል የውመል ቅያማ ናም ኩራተኞች አሉ የውመል ቅያማ ይመጣሉ። አምሳለ ዘር እንደ ጥቃቅን ጉንዳኖች ሰዎች ላቸው ላይ ሄዳሉ። ያ ረቢ አትፈትነን፣ ያ ረቢ አትፈትነን፣ ያ ረቢ ጠብቀን። ተመልከት ጉንዳን ትናንሾቹ፣ በተለይ ጥቃቅኖቹ ቁጫጭ ምንላቸው የምንላቸው እነዚያን ለምሳሌ በአንድ እግር ስንት መርገጥ ትችላለህ? ምናልባት 300፣ 400፣ 500 ከአንድ ሺህ በላይ ሊሆኑ ይችላሉ። አንድ ቦታ ስብስብ ካሉ አንተ አንዱ ደግሞ ምን ያህል እንደምትደርስ ተመልከት። ኩራተኛ አትኩራ። ልብ በሉ። ብዙ ጊዜ ኩራተኛ ሰው ብዙ ጊዜ አብዛኛው ከሆነ ነገር የተነሳ ነው። አላህ ከሰጠው ኒዕማ የተነሳ ነው። ወይ ሀብት ነው ኦኬ

ተኮፈሰ፣ ትልቅ የሆነ መሰለው፣ ግዙፍ የሆነ መሰለው፣ ተነፋፋ። ሰዎች ግን በሰዎች ዓይን እጅግ ትንትዬ እንደሆነ ልብ እያለ አይደለም። ስለዚህ እንደዚ አይነት ባህሪ መላበስ ለአንተ አደጋ ነውና ተጠንቀቅ። ሶስተኛው ለእሱ ምሳሌ የምንሰጥበት ሰራብ ሰራብ ነው። ሲራብ ዱ ነው የሚባለው መሰለኝ በአማርኛ። ሰራብ ነው። ሰራብ ማለት አሁን ለምሳሌ ጸጋ በተለይ ሙቀት በሆነ ጊዜ ኦኬ፣ ጸጋ ወደ መንገድ ወደ ፊት ለፊት ስታይ ውሃ ያለ ይመስላል ያብረቀርቃል። ሰራብ ይባላል ይሄ በአረብኛ። እዛ ስደርስ ምንም የለም፣ እንደውም በሄድክ ቁጥር እየራቀ እየራቀ እየራቀ ደረስኩበት ስትል አደርስበትም። እንደዛ ነው ኩራት። ያብረቀርቃል እንጂ ምንም ነገር አይደለም። ይመስልሃል ለአንተ ደዛ ለሚያደርገው ያብረቀርቅበታል ይመስለዋል። ስለዚህ ምንም የሚጠቅም ነገር አይደለም ማለት ነው። አዎ አንተ ኩራተኛ፣ አንቺ ኩራተኛ ውጤሽጥ መሳሌሽ እነዚህ ቢያንስ ሶስቱ ነገሮች ናቸው። አንደኛ እንደ ወፍ ወደ ላይ እየበረራ ጥንጥዬ እንደሚሆኑ ትንሽ ነው ምትሆኑ። ከፍ ባልከው በተኮራራ ቁጥር ሰዎች ዘንድ እያነስክ ትሄዳለ ወይ ደግሞ ተራራ ላይ ራስን ኮፍሰህ ወደታች ስትመለከት ሰዎችን ጥቃቅን ሆኖ እንደምታያቸው ሁሉ እንደዛው አንተን ሰዎች ጥንጥ እየሆነ እንደሚያዩ እንዳትረሳ። ሶስተኛው ምሳሌ አሁን እንዳልነው ይሄ ሩቅ ሆነ ስታየው ውሃ አለ ብለህ ስትሄድ ስትሄድ ስትሄድ፣ እንዴ እዛ ጋ ውሃ አለ እንዴ ብለህ ስትሄድ ምንም ውሃ እንደሌለ ሁሉ የሚያብረቀረቀው እንደዛ ነው የሚብረቀረቅብህ። ምንም ነገር ውጤት የለህም። እሱን እንዳትረሳ ፋይዳ ቢስነህ

እንደዛ ስራ አብዱ ጥቅም አልባ እንደሆነ ሁሉ ጥቅም አልባ እንዳትሆን ልብ በል። በዚህ ዱንያ ነው ጥቅም አልባ ይሆን እኮ፣ በአኺራ እስከዛ የባሰ ነው። ቅድም እንዳለው ተመልከት። ይሄ እኮ የማን ባህሪ እንደሆነ ታውቃላችሁ? የማን ባህሪ ነው? የእብሊስ ባህሪ ነው። ከጀነት እንዲወጣ ያደረገው መጀመሪያ ኮራ ተኮራራ፣ ከዚያ እምቢ አለ። የአላህን ስብሃኑ ለምንድን ነው የኮራው? አነ ኸይሩ ምን

በምትችለው አቅምህ ከአቅምህ በላይ አንልህም። ስልጣን ከሆነ በስልጣንህ የምትችለውን ያህል ሰዎችን ጥቅም። ምክንያቱም ስልጣንህ አላፊ ነው፣ ያልፋል፣ ካንተ ጋር አይቆይም። ሀብት ከሆነ ሀብትም እንደዛ፣ ወይ ትተው ትሞታለህ፣ ወይ በዚች ዱኒያ እያለ ታጣዋለህ። ሰዎችን ጥቅም። ወይ እውቀት ነው፣ እውቀትህን ሰዎችን ጥቀምበት። ዱኒያዊ እውቀት ይሁን የአኼራ እውቀት ይሁን፣ ሰዎችን ጥቀምበት እንጂ